ጽናት ያልጠበቀችው ነገር አጋጠማት። አይገርምም። ሰኒ ደግሞ ከጽናት ጋርና ከኪራ ጋር ለመኖር ተስማሙ። ሁላቸውም ሰኒ በሕይወቷ ያጋጠማትን ታሪክ እንደውም ደግሞ አሁን ላይ ብቻዋን እንድትኖር እንዳይፈቀድላት አድርገው የሚያስፈራሯት የእህቷ ባል ቤተሰቦች ጽናት ጋርና ኪራ ጋር እንድትኖር አስገድዷታል እያስፈራሯት እናም ሁላቸውም ተስማምተው ለመሩም፣ እንዲሁም ደግሞ ለጽናት ስላማከረች ብቻሽን መኖር የለበሽም ብቸኝነት ሲበዛ ችግር ነው ሲሏትም፣ እሷ ደግሞ ይህ የማይሆን ነገር ነው ብትልም ግን አብረን መኖር አለብን አሏት። እናንተ እኮ ባለ ትዳር ናችሁ እኔ ደግሞ ብቻዬን ነኝ፣ ስለዚህ እናንተ መረበሽ አልፈልገም አለች። ከዛም እንደዛ ማለት አይደለም እንደዛ አይደለም። ስለዚህ እኛ ጋር መኖር አለብሽ በማለት አብረው መኖራቸውን በተመለከተ እንግዲህ ሁላቸውም ደስተኛ ሆነዋል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ እንዴት ናችሁ? ልኝ ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በጽናት በአዲስ ነገር መጥተናል ማለት ነው። ቻናሉን ሰብስክራይብ ያደረጋችሁ። ጽናት እንግዲህ ያው ኪራና ጽናት አሁን ደስ በሚል ሁኔታ ላይ ይገኛሉ። በእርግጥ ሁላቸውም የራሳቸው የሚባል ሕመም አላቸው በውስጣቸው። እና ጽናትም ያም ሁሏ አልፋ ከኪራ ጋር በመቀጠሏ እጅግ በጣም ደስተኛ ናት። እንዲሁም ደግሞ ተመልካቾችም ደስተኞች ነን። እናም ከሁሉም በላይ የምታሳዝነው ደግሞ ሰኒ ናት። ሰኒ ማለት ከማንም ጋር አብራ መኖር የማትፈልግ፣ ወንድ ልጅ እንደ ጭራቅ አድርጋ የምትፈራና የምታስብ ናት። ምክንያቱም በህይወት ዘመናችን ስንኖር አንዳንድ በልጅነታችን የሚያጋጥሙን ነገሮች ሁል ጊዜ ያንን ነገር እንድንፈራውና እንዳስጨንቀን ያደርገናል። ሰኒም አሁን የገጠማት እህቷ ላይ የደረሰው ነገር፣ የእህቷ ባል ራሱን ሲጥ አድርጎ እንደገደለ እንዲሁም ደግሞ ሰኒን እዚህ ደረጃ ለማድረስ እህቷ ብዙ ዋጋ ከፍላ እንዲሁም እባሏ ቤተሰቦች ጋር ራሱ ወስዳ እንድትቀመጥ አድርጋት የባሏ ቤተሰቦች ደግሞ የእህቷ የባል ቤተሰብ ወይም እናቱ ምግብ ሳትሰጣት አሰቃይታ ትኖራለች። እናም እህቷ እያደር ስትከሳ ምን ነሽ ነው እህቴ አለች ብትለኝ ምንም እላታለሁ፣ አልነግራትም አለች መሩና ጽናት ደግሞ ለምንስ እህትሽ ጋር አትሄጅም ስትላትም፣ ለእኔ እኔን ለማሳደግ ቤተሰቦቻችን በልጅነታችን ነው የሞቱት። እናም ሲሞቱ የተውልን ቤት ነው የቤት ኪራይ እንድንይዝ አላደረገንም ብዙ በብዙ ድህነት ሆነ ስራ ተቀጥራ እየሰራች እያለ የጉልበት ስራ ሁላቸውም ምግብ ይዘው ቁርስ ምሳቸውን ነው ይበላሉ እህቴ ግን ለብቻዋ ቆጭ ትላለች በምሳቸው ሰዓት እና ምን ሆነች ነው ሲላትም ምንም አልሆንኩም ትለዋለች ለምን ቁርስ ምሳ ሲላትም አትበይም ሲላትም አይ አላስፈለገኝም ትለዋለች። ከዛም የተዋወቁበት ደረጃ ከባድ ነበረ። እንደዛ በምትለው ሰዓት እሱ ግን ተረድቶ ለእህቴ ምሳ በምሊያ ብሎ ሀምሳ ብር ሰጣት። ያንን አምሳ ብር ሳትበላ እኔን ለማስደሰት ብላ የሆነ ነገር አድርጋለች ትመጣለች። ታዲያ እችን እህቴን ለእኔ ብላ ብዙ ዋጋ የከፈለችዋን እህቴን እንዴት ብዬ እባሏ ጋር ሄጄ ህይወቷን ላሸማቅ በሚል ሁሉንም ነገር ቻል አደረግኩት አለች ከዛም በሚገርም ሁኔታ እውነት አንቺ ጥበበኛና መልካም ሴት ነች ጀግና ጠንካራ ሴት ነች አለች ጽናትም መሮም እንደዛው እናም ህይወት እንደዚህ ነች እና አብረው መስራት ሲጀምሩ ባለ ሀብት ሆኑ ነገር ግን እሱ የሀብታም ልጅ ነበረ በእርግጥ መጀመሪያ ላይ እናትዬቱም መልካም ነበረች፣ ለእህቴም ያላት አመለካከት። ነገር ግን በኋላ ላይ ነገር እየጎተተች መጣች። እናም እህቴን ጸጸት የሚያቃጥላን ነገር ቢኖር የእህቴ ባል ድንገት ምንም ባልተጠበቀና ባልታወቀ ነገር እራሱን ሴት አድርጎ ገሎ አገኘ ነው። እናም በዛ የተነሳ እህቴን በአንቺ ምክንያት ነው ልጃችንን ያጣ ነው አንቺ አረመኔ፣ እንጨርስሻለን እያሉ እንዲሁም ደግሞ የልጃችንን ንብረት ብለው ንብረቱን ሙጥጥ አድርገው ወሰዱ። እሷም ባሌን ያገኘሁት ያለምንም በድህነቴ ነው፣ አሁንም ባሌን አጥቸዋለሁ እንኳን ገንዘቡን ውሰዱ ብላ ፈቀደችላቸው። ግን ያሁሉ ተደርጎላቸው ገንዘቡንም ወስደው በፍጹም እኛን ሊተውን አልቻሉም። እየደወሉ እሷም ጋር እኔም ጋር ልጃችንን በእሷ ምክንያት ነው የሞተው እያለው ያስፈራሩኛል። እንቅልፍ የለኝም። ታዳ ምን ላደርግ አለች። መሩና ጽናትም በጣም አዘኑ። ኪራና እንግዲህ፣ ናኦሜ ደግሞ በጣም ደስ በሚል ሁኔታ ይህ ሁለታቸውም ህይወት እንደሰመረ መሩን ሲያገኝ ናሆማ መልካምና እንደውም ደግሞ ሴት በቃይ ብሎ በእሷ መወሰኑንም እየተወያዩ ይገኛሉ። ክራም ደግሞ አስበኋል እንደዛ ትንኩኝ የምል እልከኛው ሰውዬ እልኬን አስጠፍታ ሁለ ነገሬን በቃ ገዝታ ኮ ይው ይዛኛለች ታድዬ አለ። ከዛም እው ልክ ክሮቤል ጽናት በጽና ታፈቅርሃለች። ስለዚህ አደራ ተጠንቀቅላት፣ እንዳሰብራት ብዙ በድልሃታል ሲለውም በፍጹም ምንም ነገር አይፈጠርም ናሆማ በማለት ሁለታቸውም ቃል ተገባቡ። ይህ ናሆሚ እናት ደግሞ እንግዲህ የመሩ የልብ ህመምተኝነትን አልተረዳችም፣ አላወቀችም። ገና መሩ ደግሞ ለምን አላወቀችም? ለምን አልነገራትም? ናሆሚ ምን አስቦ ነው እያለች ውስጥ ውስጧን ይበላታል። ነገር ግን አሁን የናሆም እናት ግዴታ መውለድ አለባችሁ ብላ መሮን አስጨንቅ ያያዘቻት። መሮ ደግሞ እማዬ፣ እሺ ችግር የለውም ግን ገናንን ለመውለድ ብዬ ነው ኮ ማለት ከኑሯችን ሁኔታ አሁን ላይ ልጅ ማዛደግ ቀላል እንዳልሆነ አለቻት። ወይ ጉድ የዛሬ ልጆች እንደው በጣም ነው ምታስጠሉት። አንቺም ከሱ የባሽነሽ እንዴ? ከሱ ትሻያለሽ ብዬ። ወንዶቹስ እሺ፣ ሴቶቹ አሁን ምን ሊሆን ብላችሁ ነው? ምክንያቱም እድሜያቸው ከሄደ በኋላ ልጅ ብትወልዱ እኔና የነሃማ አባት ልጅ ስንወልድ ገንዘብ ኑሮን አይደለም፣ ስለዚህ ልጆቻችንን ማሳደግ አያቅተንም። እንደዚያ አትበይ አለቻት። እሺ በቃ አለች መሩም። መሩ ግን በህመሟ የተነሳ የሆነ ነገር እሆናለሁ የሚል ስጋት ስላላት ነው። እናም እሺ በቃ ብላ ሸኘቻቸው። ለጽናት መታ ጽኑ አለች ወይዬ መሩዬ፣ ምን ወንሸ ስትላትም፣ እኔኩ እኔ ኮ እንግዲህ ማዘር ውለዱ እያሉ እየጨቀጨቁን ነው። እናሆማም የልብ ህመምተኛ መሆኔን አልነገራትም አለች። ለሁሉም ጊዜ ያለው እንጂ ብቻ ተረጋጊ አለች። እንግዲህ ናሆማም ደግሞ እናቴ እኮ አታውቅም መሩ የልብ ህመምተኛ መሆኗን አለ። ማዘር ደግሞ የገባናት ምንም አትልም፣ ቀስ ብለህ ታስረዳታለህ። እኔ ደግሞ ቸኩ ያለሁ ቤተሰቦችን የማፈቅራት ልጅ አገኘሁ ብዬ ለመናገር አለ ኪራ። አይገርምም? እናም ጽናት ደግሞ ፈጣሪን እኮ አመሰግነዋለሁ፣ እውነት በጣም አመሰግነዋለሁ። ምክንያቱም አሁን እዚህ ደረጃ የደረስኩት በኪራዬ ምክንያት ነው አለች በስተመጨረሻም እንግዲህ ሰኒንም ሁላቸውም አረጋግተው እሷ ጋር እንደ ነሱ ጋር እንድትኖር አደረጓት። በጣም ደስ የሚል ነገር ነው። እናም ኬራና ጽናት ደሞ አሁን ፍቅራቸው እንደቀጠለ ነው። ምን ላድርግልሽ ምን ላድርግልህ ተባብለው ተሳስበው ህይወታቸውን እየኖሩ ይገኛሉ። ይሄ ነገር ሁላችንም ያስደስተናል ማለት ነው። ሀና ደግሞ ወደ ውጭ ባሏ ጋር ልትሄድ ነው እናም ስራዋን ትታ እንዲሁም ደግሞ የቤት እቃዋን ለሆኑ ለአዲስ ፍቅረኛ ሞች ሰጥታ ልትሄድ ነው። ይህንን መስዋዕትነት ለእነ ጽናት ከፍላለች። በአንድ እንዲሆኑ ቤት የራሱ እየሰደበቻት እናም ተሰብስበው እንግዲህ ሁሉ ነገር አዘገጃጅተው ላኳት። በጣም ደስ ይላል። እናም ትናፍቅናለሽ ብለው ሁላቸውም በደስታና በፍቅር ሸኟት። ግን እዚህ መካከል ሁሉም ጥንድ ጥንድ ሆነው ፊልም እያዩ ሰኒ በጣም ይሰማታል ብቸኝነት። እናም ሰኒ የህይወት አጋሪ እንዲኖራት ጽናትና መሩ ይመክሯታል። ግን እሷ ፍቃደኛ አይደለችም። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።